በዛሬ ፕሮግራሜ ከዚህ ከሆድ መነፋት ከጨጓራ ሕመም ጋር በተያያዘ ያሉ ሀሳቦችን ነው የምነግራችሁ። ዛሬ ስለዚህ ጉዳይ ማውራው ተደጋጋሚ ጥያቄ ከዚህ ጉዳይ ጋር ተያይዞ የምትጠይቁኝ ስላላችሁ ነው። ሆዴን በጣም ይነፋኛል፣ ምን ላድርግ? ተመርምሬ አለው ምንም ሕመም የለም ይሉኛል፣ ነገር ግን ሆዴን በጣም ይነፋኛል፣ አየር ያስቸግረኛል የምትሉኛላችሁ። ከዛም ባለፈ የጨጓራ ሕመም በጣም በተደጋጋሚ ይመጣብኛል፣ የጨጓራ ቁስለት ጨጓራ ባክቴሪያ እንደዚህ አይነት ነገሮች ያስቸግሩኛል። ለአንዴና ለመጨረሻ ጊዜ የጨጓራ ህመምን እንዴት መገላገል ይችላለሁ የሚሉ ጥያቄዎች አያለው። ስለዚህ ከዚህ ጉዳይ ጋር በተያያዘ በተለይ የጨጓራ ህመምን ለመፈወስ የሚረዱ ይሄ የሆድ መንፋት ችግርን የሚያጠፉ መፍትሄዎችን እነግራቸዋለሁ። በምን ምክንያት ስ ሊከሰቱ ይችላሉ የሚለውን አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ኮናችሁ ሰብስክራይብ አድርጋችሁ የደውል ምልክቷንም ተጭናችሁ ቤተሰብ ሁኑ ይሄን መረጃም ላይክ ሽር እያረጋችሁ ደግሞ በዚህ ችግር የሚሰቃዩ ወገኖቻችን ጋር እንዲደርስ እና መፍትሄ እንዲሆናቸው ላይክ ሽር አርጋቸው አጋሯቸው። በቀጥታ ወደ ሀሳባችን እንግባ። እንግዲህ በተለይ በተለይ የሆድ መነፋት ችግር ብዙ ጊዜ ከጨጓራ ህመም ጋር ይያያዛል። ከጨጓራ ህመም ጋር ተያይዞ የሆድ መነፋት ችግር ሊመጣ ሊከሰት ይችላል ነገር ግን የሆድ መነፋት በጨጓራ ህመም ብቻ ይከሰታል ማለት አይደለም እንግዲህ ሆዳችን ውስጥ የጋዝ መጠን መጨመር ነው በዋናነት የሆድ መነፋት ችግር የሚያመጣው ጋዝ ሰውነታችን ውስጥ እየጨመረ ሲሄድ ማለት ነው ስለዚህ ይሄ በጨጓራ ህመም ብቻ የጋዝ ክምችት ሰውነት ውስጥ አይመጣም ለምሳሌ የሆድ ድርቀት ካለ እንደዚህ አይነት የጋዝ ምርት ከፍ ስለሚል ሆዳችን ሊነፋ ይችላል የምግብ ተረፈ ምርት ለረጅም ጊዜ ሳይወገድ አንጀት ውስጥ የሚቆይ ከሆነ በባክቴሪያ ምክንያት እየፈላ ጋዝ ሊፈጥር ወይንም ደግሞ ሆዳችን እንዲነፋ ሊያደርግ ይችላል። በነገራችን ላይ እንደዚህ አይነት ከዚህ ከሆድ ድርቀት ከእንደዚህ አይነት አሁን ከጠቀስኳቸው ነገሮች ጋር ተያይዞ የመጣ የሆድ መንፋት ችግር ካለባችሁ ተልባ ቀቅላችሁ ፍሬውን አጥለላችሁ አውጥታችሁ የተልባውን ውሃ ጠጡ። ይሄ ለእንደዚህ አይነት የሆድ መነፋት ችግር መፍትሄ ይሆናችኋል። ከዛም ባለፈ አንዳንድ ጊዜ ሴቶች በወር አበባ ጊዜ የሚያጋጥም የሆድ መነፋት ችግር ሊኖር ይችላል። በዛ ጊዜ ደግሞ ይሄ ጨው የበዛባቸው ምግቦችን ቀንሱ። እንደ ሙዝ፣ ስፒናች፣ ስኳር ድንች እንደዚህ አይነት በፖታሽየም የሚበለጸጉ ምግቦችን ብትመገቡ ደግሞ መልካም ነው። በዚህ ወቅት ጊዜ የሚፈጠር የሆድ መነፋት ችግርን ማስወገድ ትችላላችሁ። ከዛ ባለፈ ከዚህ ከጨጓራ ህመም ጋር ተያይዞ የመጣ የሆድ መነፋት ችግር ከሆነ እሱን እንዴት መቅረፍ እንችላለን? የሚለውን ነገር ስንመለከት የጨጓራ ህመም ከጨጓራ ጋር ተያይዞ የሚመጣ የሆድ መነፋት ችግር ካለ አንደኛውና ዋነኛው አተኛኘታችሁን ማስተካከል ያስፈልጋል። በተለይ በተለይ ይሄ ማታ ላይ ምግብ ተመግቦ ቶሎ መተኛት፣ ምግብ ተመግባችሁ ደግሞ በምተኙበት ጊዜ አተኛኘታችሁ በጣም ተወስነዋል እንግዲህ ይሄ የሃይድሮክሎሪክ አሲድ ወደ ላይ ተመልሶ እንዲመጣባችሁ የሚያደርግ አይነት አተኛኘት የምተኙ ከሆነ ይሄ ቃር እንዲፈጠር ያደርጋል። የጨጓራ አካባቢ የማቃጠል ስሜት እንዲፈጠር ያደርጋል። ሆድ መነፋት ችግር እንዲመጣባችሁ ያደርጋል። እንዲህ አይነት ከአተኛኘት ጋር ተያይዞ በራሱ ጨጓራ ህመም፣ የሆድ መነፋት ችግር እንዲፈጠር የሚያደርጉ ጉዳዮች አሉ። ስለዚህ ስተኙ ምን ጊዜ ከዚህ ከደረት እስከ ጭንቅላት ቀና ብላችሁ መተኛት አለባችሁ። ከዛ ደግሞ በግራ ጎናችሁ ብትተኙ መልካም ነው። ብዙ ጊዜ በቀኝ ጎን ስተኙ ጨጓራችሁ የመታጠፍ ባህሪ ስለሚኖር የዚህ የሃይድሮክሎሪክ አሲድ ወደ ላይ የመመለስ ነገር ይኖራል። ስለዚህ እየቀያየራችሁ መተኛት፣ ነገር ግን ምቹ የሚባለው በግራ ጎናችሁ ብትተኙ ለጨጓራችሁ ተስማሚ ነው። እንደዚህ አይነት ሆድ መነፋት፣ ጨጓራ ህመም የሚያስቸግራችሁ ይሄን ማስተካከል ያስፈልጋል። ሌላ ሁለተኛው ነገር ደግሞ ከምግብ በኋላ ተጣጥፎ መቀመጥም እንደዚህ አይነት ችግር ያመጣል። አሁን ጠዋትም ሊሆን ይችላል፣ ቁርስ ተመግባችሁ ምሳ ከተመግባችሁ በኋላ ማታ ምራት ላይ ሊሆን ይችላል። ምግብ ተመግባችሁ ይሄ እጥፍ ብላችሁ የምትቀመጡ አይነት ከሆነ ጥሩ አይደለም። ይሄ በተለይ ቢሮ ውስጥ የምትሰሩ ቀላይ አሁን ምሳ ተመግባችሁ ቶሎ ወደ ቢሮ ገብታችሁ ጥፍጥፍ ብሎ የመቀመጥ አይነት፣ ይሄ ጉብጥ ብሎ የመቀመጥ አይነት፣ እንደዚህ አይነት ነገሮች ካሉ ልክ እንደ መጀመሪያው እንደ አተኛኘቱ ሁሉ ይሄ የሃይድሮክሎሪክ አሲድ ወደ ላይ እንዲወጣ እንዲመለስባችሁ የማድረግ ባህሪ ያለው ይሄም በራሱ ጨጓራ አካባቢ የማቃጠል ስሜት ቃር፣ አየር፣ ሆዳችሁ የመነፋት እንደዚህ አይነት ችግሮች እንዲፈጠር ያደርጋል። ስለዚህ ምንጊዜ ማስተዋል ያለባቸው ምግብ ከተመገባችሁ በኋላ ለአንድ ሰዓት ለሁለት ሰዓት ቀና ማለት አለባችሁ። ይሄ ጥፍ ኩርምት የሚያደርግ ተግባር ማከናወን የለባችሁም። ቀና ብላችሁ ከደረታችሁ ለአንድ ሰዓት ሁለት ሰዓት የምታደርጓቸውን እንቅስቃሴዎች በእንደዚ አይነት ቀና ባለመንገድ ውስጥ ቢሆን መልካም ነው። መተጣጠፍ የለባችሁም። ሌላው ሶስተኛ ደግሞ ምግብ መምረጥ ነው። ይሄ በተለይ ከጨጓራ ህመም ጋር ተያይዞ ምንጊዜም የሚስማማችሁንና የማይስማማችሁን ምግብ መለየት አለባችሁ። ይሄ እንግዲህ ከሰው ሰው ይለያል፣ ይለያያል። አሁን ሁሉም ሰው ተመሳሳይ የጨጓራ ህመም አይነት የለውም። ተመሳሳይ ምግብ የሚስማማው ተመሳሳይ ምግብ የማይስማማው የለም። አንዳንዴ አንዳንድ ጨጓራ የሚስማማው አለ። አንዳንድ ሰው አሁን ይሄ ምግብ ይስማማኛል የሚል አለ። አንዳንድ ሰው ይሄ ምግብ አይስማማኝም የሚል አለ። ስለዚህ እናንተ እንደ ራሳችሁ የሚስማማችሁን ምግብ መለየት አለባችሁ። እንደ አጠቃላይ ግን በተለየ ጨጓራ ህመም በተደጋጋሚ የሚያስቸግራችሁ ሰዎች ቅመም የበዛባቸው ምግቦችን በጣም መቀነስ፣ ማቆም አለባችሁ። እንደ ቲማቲም፣ ቃሪያ፣ ይሄ በዘይት የሚጠባበሱ ነገሮች፣ የሚያቃጥሉ ነገሮች፣ እንደዚህ አይነት ነገሮች በጣም መቀነስ አለባችሁ። አልኮል፣ ሻይ፣ ቡና ብዙ ማብዛት የለባችሁም። እነዚህ እነዚህ የጨጓራ ህመም እንዲባባስ ያደርጋሉ። የለስላሳ መጠጦችን ጨምሮ ይሄ ጋዝ ይዘታቸው ከፍ ያሉ መጠጦች በአጠቃላይ እንዲህ አይነት ነገሮችን ከአመጋገብ ስርዓታችሁ ስር እየቀነሳችሁ መሄድ ያስፈልጋል። በተቃራኒው ደግሞ የጨጓራ ህመምን የሚያስታግሱ ጤናን የሚያላብሱ ለጨጓራ ተስማሚ የሆኑ ምግቦችን መመገብ ልክ እንደ እርጎ ያሉ ሀባብ፣ ፓፓያ እና አናናስ፣ ዝንጅብል፣ ኦትስ ወይንም አጃ፣ አትክልቶች እና ጎመን፣ ሰላጣ እንደዚህ አይነት ምግቦች ደግሞ ለጨጓራ ቀለል የሚሉና ተስማሚ የሆኑ ናቸው። ስለዚህ በአጠቃላይ ይስማማችሁን ማይስማማችሁን ምግቦች መለየት ለጨጓራም፣ ለሆድ መነፋት በአጠቃላይ ለእንደዚህ አይነት ችግሮች ጥሩ መፍትሄ እንደሆነ ማወቅ ያስፈልጋል። ሌላኛው የምግብ ሰዓትን ማስተካከል። በነገራችን ላይ በአንድ ጊዜ ብዙ ምግብ መመገብ ለጨጓራም ለጤናም ጥሩ አይደለም። በተለይ የጨጓራ ህመም ያለባችሁ አሁን ምሳችሁ ላይ አንድ እንጀራ የምትመገቡ ከሆነ ያህንን አንድ እንጀራ በአንድ ጊዜ ከምትመገቡ ሁለቴ ሶስቴ እያረጋችሁ እያረፋችሁ ብትመገቡ ጨጓራችሁ ላይ የሚደርሰውን ጫና ይቀንሳል። ስለዚህ በዋናነት የምላችሁ አሁን በቀን ሶስቴ ይሄ ቁርስ፣ ምሳ እራት እንመገባለን። ነገር ግን የጨጓራ ህመም ያለባችሁ በቀን ሶስቴ የምትመገቡትን በቀን አምስቴ ስድስቴ አድርጉት። ይሄ ማለት ምግብ ጨምሩ ሳይሆን አንድ የምትመገቡትን ሁለቴ፣ አሁን ቁርስ ላይ አንድ የምትበሉትን ሁለት የምትመገቡት ምሳ ላይ በአንድ የምትመገቡትን ሁለት ቦታ አድርጋችሁ አረፍ እያላችሁ ብትመገቡ፣ እንደዚህ በአንድ የብዙ ምግብ መመገብን ቀንሳችሁ ቀስ ቀስ እያላችሁ መመገብ፣ ይሄ ጨጓራ ላይ የሚደርስ ጫናን ይቀንሳል። እንደዚህ ብታደርጉ መልካም ነው። ሌላው ደግሞ የዚህ የሰውነት ክብደትን ማስተካከል፣ አለባበስን ማስተካከል አንዳንድ ጊዜ በተለይ ሆድ አካባቢ የስብ ክምችት ሲጨምር ቦርጭ የሚኖርባችሁ ከሆነ እንዲህ አይነት ነገሮች አሲድ ወደ ላይ እንዲመለስ የማድረግ ባህሪ ያላቸው፣ ይሄ ቃር ማቃጠል እንደዚህ አይነት ነገር እንዲፈጠር ያደርጋል። ስለዚህ ምንጊዜም የተስተካከለ የሰውነት አቋም መኖር፣ ሰውነት ላይ አላስፈላጊ የስብ ክምችት ካለ ያህን ማስወገድ፣ የአካል ብቃት እንቅስቃሴ ማድረግ፣ እንዲህ አይነት ነገሮች ጠቃሚ መሆን አለባቸው። ይሄ ከአለባበስ ጋር ተያይዞ ደግሞ በተለይ ወንዶች አሁን ሱሪ ስትታጠቁ፣ ይሄ ወገብን በጣም የሚያንቅ የሚጨምቅ ቀበቶ መልበስ እንዲህ አይነት ነገር ማድረግ የለባችሁም። ቀበቶ ለቀቅ ላላ ማለት አለበት እንጂ በጣም ጭምቅ አርጋችሁ አንጀታችሁን አጥብቃችሁ አይነት ማሰር እንደዚህ አይነት ነገሮች፣ ሴቶችም በተለይ ክፍለ ሀገሮች ላይ ያሉ ብዙ እናቶች ላይ የተለመደ ይሄ መቀነትን በጣም አጥብቆ ወገብን ማሰር እንዲህ አይነት ነገሮች አንጀት ላይ እንዲህ የሚያሳድሩት ከዚህ ከምግብ መፈጨ ስርዓት ጋር ተያይዞ የሚያሳድሩት ጫናዎች አሉ። ስለዚህ እንዲህ አይነት ነገር ላይ ጥንቃቄ ማድረግ ያስፈልጋል። ይሄ ሱሶች ካሉ እንደ ሲጋራ በተለይ ሲጋራ ለጨጓራ በጣም መጥፎ ነው። ኒኮቲን በዚህ በሲጋራ ውስጥ የምናገኘው የጨጓራ በርን በከፍተኛ ሁኔታ የማላላት ስራን ይሰራል። ይሄ አሲድ ወደ ላይ እንዲመለስ፣ የተለያየ ችግር እንዲፈጠር ያደርጋል። እሱን ማቆም ያስፈልጋል። ይሄ ደግሞ የመድኃኒት የምትወስዱ ካላችሁ ህመም ማስታገሻ በተለይ መድኃኒቶችን በተደጋጋሚ የምትወስዱ እንዲህ አይነት ነገሮችም ጨጓራ ላይ ጫና ያሳድራል። ስለዚህ ህመም ማስታገሻ፣ እንደዚህ አይነት ነገሮችን ማቆም ያስ ያስፈልጋል በአጠቃላይ ከዚህ ከጨጓራ ህመም ከሆድ መነፋት ችግር ጋር ተያይዞ እነዚህን መሰረታዊ ነገሮች ከአኗኗር ከአመጋገብ ጋር ተያይዞ ብታስተካክሉ በጤናማ መንገድ ይሄን ችግር መቅረፍ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናልን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚህው አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ